ዲሞኒክ አክዩዜሽን አለ እና የሆነ ጠላት የሚከስበት አይነት ወደ ስፔሻል ሊሚቴሽን አታክ ሊያደርገኝ የፈለገበት ሰዓት ይመስላል። ያን እና የእግዚአብሔር የተስፋ ቃል መጣ። በላይ ላይ ሀራሀድ ይጋባሳል።

እንደዚህ ነው የሚለው፣ አታፍሪምና፣ አትፍሪ አትዋረጂምና፣ አትደንግጪ። የሕፃን ፍረሽ ትረሽዋለሽ። የመበለጥሽንም ስድብ ከእንግዲህ ወዲህ አታስቢም። ለጥቂት ጊዜ ተውሁሽ፣ በታላቅ ምረት ሰበስብሻለሁ፣ በዘላለም ቸርነት እምርሻለሁ። አንቺ የተቸገርሽ በአውሎ ነፋስ የተናወጥሽ ያልተጽናናሽም፣ እነሆ ድንጋዮችን ሸላልሜ ገነባለሁ፣ በሰንፔር መሰረ፣ የግንቦትሽን ጉልላት በቀይንቁ፣ በሮችን በሚያብረቀ፣ ዳርቻዎችን በከበሩ ድንጋዮች እሰራለሁ። ነ ሌሉያ ማጋቱ ሳኪና። ይሄ የእግዚአብሔር ምረት ጎልቶ ይታያል። ጽድቅ በጽድቅ ስትመላለ ከኩነኔ ስትወጣ የእግዚአብሔር ቃል ወደ አንተ በሚገርም ሁኔታ ይመጣል። ሃሌሉያ የእግዚአብሔርን ምረት ትረዳለ። ሃሌሉያ ስራኤልን እኮ እንደዚ ነው እኮ የሚለው አባት የተቅበዘበዘ ሶሪያዊ ነበረ ይላል። ዘርሽና ትውልድሽ ከከነአን ምድር ነበረ፣ አባትሽ አሞራዊ፣ እናትሽ ቄጥያዊ ነበረ በተወለድሽ ጊዜ እጥብጥሽ አልተቆረጠም። ንጹሕ ትሆኚ ዘንድ በውሃ አልታጠብሽም፣ በጨውም አልተቀባሽም፣ በጨርቅም አልተጠቀለልሽም። ከሰውነት ጉስቁልና የተነሳ በሜዳ ተጣልሽ፣ ማንም አላዘነልሽም። በአንቺ ዘንድ ባለፍኩና ባየሁሽ ጊዜ በደምሽ ውስጥ ተለውሰሽ ባየው ጊዜ በደምሽ እንዳለሽ በሕይወት፣ አዎ በደምሽ እንዳለሽ በሕይወት ኑሪያዊ እርቃንሽን ተራቁጠሽ ነበር። መጎናጸፊያን በላይሽ ዘረጋው አፍረተ ስጋሽንም ከደንኩ ማልኩልሽም፣ አንቺም ለእኔ ሆንሽ። ሃሌሉያ በውሃ ማጠብኩሽ በ ከደምም አጠራዎች ቃል ኪዳንም ገባሁት። ሃሌሉያ ምረትን ወደ ኋላ ያሳስባታል። ሃሌሉያ ሃሌሉያ በጽድቅ ኩነኔ ውስጥ አትቆም። እንዲያውም ከየት እንዳነሳ እግዚአብሔርን ማመስገን ትጀምራለ ከሰው ማንም እስከማያልፍብሽ ድረስ የተተውሽና የተጠላሽ ነበር። ነገር ግን የዘላለም ትምክትና የልጅ ልጅ ደስታ አደርግሻለሁ። የአሕዛብን ወተት ትጠጫለሽ፣ የነገሥታትንም ጡት ትጠቢያለሽ። እኔ እግዚአብሔር የያዕቆብ ኃይል መድኃኒትሽና ታዳጊሽ እንደሆንኩ ታውቂያለሽ። አሌሉያ ፓራኮ ሻሃዳ ሀያ ተጨንቀለ ነበረ ጨለማ አይሆንም። በመጀመሪያው ዘመን የዛብሎንን የንፍታሌምን ምድር አካለለ፣ በኋለኛው ዘመን የዮርዳኖስ ማዶ የአሕዛብን ገሊላ ያከብራል። በጨለማ የሄደ ሕዝብ ብርሃንን አየ። በሞት ጥላ አገር ለኖሩት ብርሃን ወጣላቸው። አልካ ፕሬዲጋስ ካልቬንቶ ፕሬዲጋሊያ ዥለሃር ዳጋነካታካታካታ ስለዚህ ኩነኔ ሊይዘህ አይገባም። ቅድምም እንዳልኩ ሮሜ ሶስት ሀያ ሶስትን ከመዝሙር አስራ አራት ሶስት ላይ ነ ከመክብብ ሰባተኛው ምዕራፍ ላይ አምጥቶ ነው የሚናገረው ስለወደቀው ሰው እንጂ አንተን አይመለከትም። ምክንያቱም አንተ የእግዚአብሔር ጽድቅ ሆነሃል። አቅም አለ፣ ጉልበት አለ። አይ ም ራችስነስ ኦፍ ጋድ ማለት ይችላል። አይ ም ቻይልድ ኦፍ ዘ ሞስት ሃይ ጋድ አምየቻለሁ ዲሞ እየእግዚአብሔር ልነ እኔ የእዚአብሔር ጽድቅ ነኝ ማለት ትችላል። ምክንያቱም ምትካዊ ቤዛነት ተደርጎላል። እኛ በእርሱሁነን የእግዚአብሔር ጽድቅ እንድሆን ሀአት ያላወቀውን እርሱን አደረገው ይላል። ይህ በተለይ ቤዛነት በድነት ጥልቅ የሆነ ምክንያቱም ቦርን ጌን ስታደርግ ዳግም ስትወለድ የእግዚአብሔር መንፈስ ውስጥ ላይ አለ። የትኛውም አይነት ኃጢአት ሊስበው የማይችል ማንነት፣ ዳይናሚክ ኤቢሊቲ የሆነ የዚህ ዓለም ሲስተም ሊደልል የማይችል የዚህ ዓለም ብልጭልጭ ሊደልል የማይችል ማንነት ባንተ ውስጥ አለ። ሃሌሉያ! ሃሌሉያ! ለቭራንዳ ሲካቲያ ፕሩክላ ቤንዳ ስኪላ ሃንዳርዲ ናማሰፓያ ስለዚህ ልትኮነን አትችል። በብሉ ኪዳን እንኳ በብሉ ኪዳን እንኳ አባቶች በተስፋ በዚህ ተስፋ ገና ከፊት ክርስቶስን እያዩ በዛ ጋር ልክ የሚገርም ንግግር ይናገራሉ። በብሉ ኪዳን ላይ ናቸው። ነቢዩ ሙሴ በፈስካ ተራራ በሙአብ ሜዳ ላይ አዲሲቱን ከነአንን የተስፋይቱን ምድር ማለት ነው ከነአንን እያሳየ አሁን አትገባም ሲለው፣ የሽሩን ሆይ በሰማያት ለሬዴት በደመናት ላይ በታላቅነት እንደሚሄድ እንደ እግዚአብሔር ያለ ማንም የለም። መኖሪያ የዘላለም አምላክ ነው፣ የዘላለም ክንዶች ከአንተ በታች ናቸው። እስራኤል ሆይ ምስጉነ፣ በእግዚአብሔር የዳነ እንዳንተ ማን ነው? እርሱ የሬዴት ጋሻ፣ የከፍተኝነት ሰይፍ ነው። ጠላቶች ይገዙልሃል፣ አንተም ከፍታቸውን ትረግጣለህ ይላል። ሃውማች ሞር በአዲስ ኪዳንማ እንዴታ! ሃሌሉያ! ክብር ለጌታ እግዚአብሔር ይሁን። ስለዚህ አንተ ጸድቀሃል እያልሁ ነው። ለዚህ ነው አንደኛ ቆሮንቶስን ሂደን ስናነብ አንደኛ ቆሮንቶስ 6 11 ላይ እናንተ ትናንት አመንዝሮች፣ ሌቦች፣ ቀማኞች፣ አሁን ግን በክርስቶስ ኢየሱስ በአምላካችን መንፈስ ታጥባችኋል፣ ተቀድሳችኋል፣ ታጥባችኋል። ስለዚህ አያም ጀስቲፋይድ ማለት ትችላል። አያም ክሩሲፋይድ አሊ ካንቶ ሐዋርያው ጳውሎስ እንደዛ ይላል። አሊ ካንቶ ፕራዲ ያማሳካቲ ያባሳፓ ያባይ እኔ ከክርስቶስ ጋር ተሰቅ ያለሁ እኔ አሁን ሕያው ሁኜ አልኖርም፣ ክርስቶስ ግን በእኔ ኑሮ አሁን በስጋ የምኖርበት ኑሮ በወደደኝና ነፍሱን ስለ እኔ ስለሰጠው ክርስቶስ ሱስ ስለ ልጁ እንጂ በእኔ አይደለም ይላል። ሃሌሉያ ሃሌሉያ። ከፊልጵስዮስ ቤተ ክርስቲያንም ከአፍሮዲቱ ስጦታን ከተቀበለ የሚለው ነገር አለ። አያማኮራቢጋና ማሳካታያ እንዲህ ይላል የምኖርበት ኑሮ ይበቃኛል ማለትን ተምሬያለሁ። መዋረድን ማውቃለሁ፣ መብዛትን ማውቃለሁ። በእያንዳንዱ በነገር ሁሉ መጥገብንና መራብን መብዛትንና መጉደልን ተምሬያለሁ። ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ ይላል። ይሄ የደረሰብንን ቻሌንጂንግ የምንቋቋምበት ማለት አይደለም ትርጉሙ የደረሰብን የደረሰብንን ሕይወት ላይ ፍ የምንወጣበት ማለት እችላለሁ ነው። ሃሌሉያ ማገልገል እችላለሁ፣ ማግባት እችላለሁ፣ መውለድ እችላለሁ፣ መስራት እችላለሁ መደገድ ይችላለሁ። ካሪ ካንቶ ሳኪ ናማ ስለዚህ ልትቆንን አትችል። ባንተ ውስጥ የሚበልጥ ነገር ግሬተር ዋን ኢን ዩ ከዓለም የሚበልጥ ባንተ ውስጥ ዳይናሚክ ኤቢሊቲ አለ። ዲ ሆፕ ኦፍ ግሎሪ ክራይስት ድዌልስ ኢን ዩ የክብር ተስፋ ክርስቶስ ኢየሱስ ባንተ ውስጥ አለ። ለዚህ ነው ቆላሲስ ቤተ ከዘመናት ከትውልድ ተሰውሮ የነበረው ሚስጢር፣ አሁን ግን ለቅዱሳን ተበልጧል። ይህ ሚስጢር የክብር ተስፋ ያለው ክርስቶስ በእናንተ ዘንድ መሆኑ ነው የሚለው ሃሌሉያ ሃሌሉያ

በውሃ ውስጥ በሄድ ጊዜ ካንተ ጋር ይሆናል። በወንዞች በሄድ ጊዜ አያሳ። በሳት ውስጥ በሄድ ጊዜ አትቃጠልም፣ ነበልባሉም አይፈጅም። በአይኔ ፊት የከበረና የተመሰገነ እስራኤል ሆይ በእኔ ዘንድ ያልተረሳ ትሆናለህ። እኔ እግዚአብሔር አልለወጥም፣ እናንተ ያዕቆብ ልጆች ሆይ ስለዚህ እየጠፋችሁ አይደላችሁም። አሊካኖሚያ ሰባሪው በፊታቸው ወጥቷል። እነሱም ሰብረው ወደ በሩ አልፈዋል። ሼሌ ሄ እግዚአብሔርም እግዚአብሔር በራሳቸው ላይ ነው፣ ንጉሳቸውን በፊታቸው አልፏል። አሚያ ኮራ ቢና ሃንዳ ሌካቱ ካራዲያ። ስለዚህ አንድ ክርስቲያን አይደንቲቲ ማንነት ዳግም የተወለደ ነው። ይህ ብቻ አይደለም፣ በክርስቶስ ኢየሱስ በደሙ የጸና አንሸከብል የሆነ የጸና ኪዳን አለው። ሃሌሉያ ሃሌሉያ! ሊፕሮ ሺካቲካና እንዲህ ይላል። ዮሐንስን ሂዳችሁ ስታነቡ ዮሐንስ ወንጌል አንድን ማለት ነው፣ አስራ ሁለት ላይ ነው ብዙ ሰው የሚቆመው። ሶስተኛው ቁጥር ላይ ግን አስደናቂ ነገር ነው የሚናገረው ስለ ክራይስት ወደ እርሱ ወደ ሆነው መጣ፣ የገዛ ወገኖቹ አልተቀበሉትም። ለተቀበሉት ሁሉ ግን በስሙ ለሚያምኑት የእግዚአብሔር ልጆች ይሆኑ ዘንድ ስልጣንን ሰጣቸው። እነርሱም ከእግዚአብሔር ተወለዱ፣ ከደም ወይም ከስጋ ወይም ከወንድ ፈቃድ አልተወለዱም ይላል ለዚህ ነው በዚህ መነጽር ካላያችሁ አንደኛ ዮሐንስ ሶስት ዘጠኝ ላይ ያለው እራሱ አይገባችሁም። አንደኛ ቆሮንቶስ ምዕራፍ 15 ላይም ከ42 ጀምራችሁ ስታነቡ በተለይ 47ተኛው ቁጥር ላይ አንድ አስገራሚ ነገር ይናገራል። ሙታን ትንሳኤ እንዲህ ነው። በመበስበስ ይዘራል ባለመበስበስ ይነሳል። በውርደት ይዘራል በክብር ይነሳል። በድካም ይዘራል በኃይል ይነሳል። ፍጥረታዊ አካል ይዘራል መንፈሳዊ አካል ደግሞ ይነሳል። ፊተኛው አዳም ህያው ነፍስ ሆነ፣ የሰው ልጅ ሁሉ አባት፣ ኋለኛው አዳምን ህይወትን የሚሰጥ መንፈስ ሆነና አርባ ሰባተኛው ቁጥር ላይ ፊተኛው አዳም ከመሬት መሬታዊ ነው ኋለኛው ሰው ግን ከሰማይ ዘርህ ሰማያዊ ነው። እያልኩ ነው። ለዚህ ነው ዮሐንስ ይህን ነገር ከእግዚአብሔር የተወለደ ሁሉ ኃጢአትን አያደርግም። አላፓ ሰው ወደ ኋላ ያፈገፍግም እያለ አይደለም። ይሄ ቃል ብዙም አይገልጥም። ነፍሱ ብሮክን አያደርግም እያልኩ እኔ። ምክንያቱም የሰው ነፍስ እንደሚገባ ካልተመላለሰ የመገበው እሱ ስለሚያሸንፍ ነፍሱ ብሮክን ሊሆን ይችላል። የጃኮበስ አርቢነስ ካን ሎስ ሳልቬሽን የሚል አው ምክንያቱም ብዙ ቦታ መጽሐፍ ቅዱስ ይናገራል። ደህንነት ድነትን ሰው እንደሚያጣ እስከ መጨረሻ የሚጸና እርሱ ይድናል የሚለው ለዚህ ነው። በፐርሲኪውሽን በስደት ውስጥ በመጨረሻ ዘመን ጋር አያይዞ ይህን ይናገራል። ባክስላይድ ሊያደርግ ይችላል። እንዲያውም ይህን ውነት፣ የሚመጣውን ዓለም ስለ አዲስቷ ኢየሩሳሌም ስለሚመጣው ስለዛት ስለ አዲስ ሰማይና ምድር መረዳት ያላቸው ሰዎች ባክስላይድ ካደረጉ፣ ወደኋላ ካፈገፈጉ ወይም ነፍሳቸው ብሮ ለመመለስ አስቸጋሪ እንደሆነ እብራውያን ይናገራል። ሃሌሉያ ስለ ማይነር ኤጂያ ስለነበሩት ስለ ምዕራባዊ ቱርክ ላይ ስለነበሩት ስለ ሰባቷ ቤተ ክርስቲያንም ስለምን ሲናገር፣ ስለ ሰርዴስ ሲናገር ድል ለነሳ ለእርሱ ነው የሚለው። ሃሌሉያ። በሕይወት መዝገብ ስሙን አልደመስስም ነው፣ መደምሰስም አለ ማለት ነው። ሌ ካሮቫኒ ካቲ ያላሰካይ ሃሌሉያ፣ ሃሌሉያ። የጸና ኪዳን አለ። ኪዳኑ ራሱ ንጽጽሮች በጣም አስገራሚ ነው። በብሉ ኪዳን የነበሩ አባቶች ወደ ሙሴ ድንኳን ወይም ወደ ሰሎሞን ድንኳን ለመግባት በጣም ይናፍቁ ነበር። አዲስ ኪዳን ላይ ደግሞ አንተ ራስ የመንፈስ ቅዱስ ማደሪያ ሁናል። አሊያ ዩአር ቴምፕል ኦፍ ሆሊጎስ ዩአር ተበርናክል ኦፍ ጋድ የሚደንቅ ነው። ዚክሎ ባኪና ኪላሃንዳ ሀያ

ለዚህ ነው። ምክንያቱም በብሉ ኪዳን ስርዓቶች የኮርማ የእንስሳት ደም ሽፋን ለአንድ ዓመት ነው የሚሰጡ። የኢየሱስ ክርስቶስ ደም ደግሞ ፈጽሞ ኃጢአትን ያስወግዳል። ምክንያቱም ያ የብሉ ኪዳን የሚያመልከውን ህሊና ነፃ ማድረግ ስለማይችሉ ማለት ነው። ለዚህ ነው የዘላለምን ቤዛነት አግኝቶ አንድ ጊዜ ፈጽሞ ወደ ቅድስተ ቅዱሳን በገዛ ደሙ ገባ ነው የሚለው። እንደዚህ ብሎ ኳ በመረቀልን በአዲስና በሕያው መንገድ በክርስቶስ ኢየሱስ ደም በስጋው መጋረጃ ወደ ቅድስተ ቅዱሳን የመግባት ድፍረት አለን። ጁክላ ቤጋንዳስ ክሊባ ሀንዳር ዲቃኒያ ሃሌሉያ የጸና ኪዳን አለ፣ በደሙ በከበረው ደም፣ ፕሪሽስ በሆነ ደም፣ ውድ በሆነ ደም። ለዚህ ነው ጴጥሮስ ሲናገር ለተበተሉት አይሁዶች ሚናገረው ነገር አለ። ከአባቶቻችሁ በወረሳችሁት በሚያልፈው በከንቱ ኑሮ በሚያልፈው በብር በወይ በወርቅ ሳይሆን እድፈትና ነውር በሌለበት በክርስቶስ የሱስ ክቡር ደም እንደተዋጃችሁ ታውቃላችሁ ይላል። አሌሉያ ማኮረ ሀያ ባሀባሀባያ ሊክራሃንዳ ይህ ለሃንዳ ኪዳን የኪዳን ህዝብ እንዴታ አንተማ እንዴታ። የናቡከደነጾር ዝ ብልጣሶር የአይሁድን የማምለክ ቅድስተ ንዋየትን ወስዶ እዛ ጋር መጠጣ ሲጀምር ማኔ ማኔ ቴኬል ፋሬስ የሚል ወገብ የሚያስፈታን የመጣው እቃዎች የተቀቡ ነበሩ። ሃው ማች ሞር አንተማ እንዴታ ይልቁን። ሃሌሉያ ሃሌሉያ ቤላ ሃንዳር ዲካኒ ያማሳካበ የጸና ኪዳን አለህ እያልኩ ነው። የአንሸኬ ብል የሆነ የማይነቃነቅ ኪዳን አለህ እያልኩ ነው። ይህ ብቻ አይደለም። የአንተ ማንነት አይደንቲ ዩአር ኦቨር ካመር አንተ አሸናፊ ነ አንተ ዊነር ነ አለም ካለው ይልቅ እናንተ ጋር ያለው ታላቅ ነው የሚለው አንደኛ ዮሐንስ አራት አራት ላይ ይሄ ነው። ዳይናሚክ ኤቢሊቲ የሆነ አቅም ባንተ ውስጥ አለ፣ ሀይል አለ። አባት ስላሸነፈ፣ አባት አሸናፊ ስለሆነ፣ የንስር ልጅ ንስር ነው። የአንበሳ ልጅ አንበሳ ነው። የአንበሳ ደቦል ድመት አይደለም። አሊሃምባር ዲናማሳ የንስር ጫጩ የንስር ጫጩ በጫጭነቱ ዶሮ አይደለም። አራካቲ አባሳ ለዚህ ነው እስራኤላውያን እግዚአብሔር የተዋቸው የመሰላቸው ያዕቆብ ወይ እስራኤል ሆይ፣ መንገዴ ከእግዚአብሔር ተሰውራለች ፍርዴ ከአምላክ ያልፋለች ለምን ትላለ? ለምንስ እንዲህ ትናገራል? አላወክምን? አልሰማህምን? እግዚአብሔር የዘላለም አምላክ የምድር ዳርቻ ፈጣሪ ነው። አይደክምም፣ አይታክትም፣ ማስተዋሉም አይመረመርም። ለደካማ ኃይልን ይሰጣል፣ ጉልበት ለሌለው ብርታትን ይጨምራል። ብላቴኖች ይደክማሉ፣ ይታክቱል፣ ጎበዛዞች ፈጽመው ይወድቃሉ። እግዚአብሔርን በመተማመን የሚጠባበቁ ግን ኃይላቸውን ያድሳሉ፣ እንደ ንስር በክንፍ ይወጣሉ፣ ይሮጣሉ፣ አይታክቱም፣ ይሄዳሉ። ካሊ ካንቶ ሳኪን ሲንተኸየ ንስር ወጀብ ሲመጣ ሳይንስ ላይ እኔ እዚያ አልቆይም። ከወጀብ በላይ ከደመነ በላይ ከሲስተም በላይ ስለዚህ ክርስቲያን ከሁኔታዎች ከሀገሪቱ ፖለቲካ ስታተስ በላይ ከህመም በላይ ከሊሚቴሽን በላይ ከጨለመው ከዲመኒክ አክዩዜሽን ከክስ በላይ የመሄድ አቅም ጉልበት አለው። የክርስቲያን ማንነት ይህ ነው። ሃሌሉያ ሸለሄባርዲካኖ ምክንያቱም ከአሸናፊዎች ሁሉ እንበልጣለን ነው። አምላክ ክርስቶስ በሮጠልህ አንተ ሳጥሮት አሸንፈሃል። የአንተ ማንነት እሱ ነው። ዋጋ ፉሊፔድ ተከፍሎልሃል። ሃላፒያ ማሰ ቴቴሌስታይ የሚለው ቴቴሌስታይ የሚለው የአራማዊ ቃል ፉሊፔ ሙሉ ተከፍሎልሃል። መስቀል ላይ ተከፍሎልሃል። ሃሌሉያ ሃሌሉያ። ኢየሱስ ተፈጸመ ባለ ጊዜ መስቀል ላይ ይህ ቃል በተመሳሳይ በተመሳሳይ ቆላሲስ ሁለት ከአስራ አራት ጀምሮ ተመሳሳይ ቃሎች ናቸው። ይህ ቪክትሪ ወርድ ነው። ሃሌሉያ በእኛ ላይ የነበረውን የሚቃወመንን የዕዳ ጽሕፈት ደመሰሰው፣ እርሱንም በመስቀሉ ጠርቆ ከመንገዱ አስወግዶታል። አለቅነትና ስልጣናትን ገፎ ድል በማንሳት በእርሱ እያዞራቸው በግልጥ አሳያቸው ይላል። ይሄ ሮማ ጄኔራሎች ሌሎች የሌላ አገር መሪን ወይም ጄኔራሎችን ከማረኩ በኋላ ስለሚያደርጉት ትዕይንት ነው የሚያደርገው። በሚገርም ሁኔታ ከርቤ በጣም የሚሸት አድርገው የተሸነፈው ሰው ያዞራሉ። ያ ሽታ በሚገባበት ሰዓት ያ ሰው ሚሞት ስለሆነ በፍርሃት በመንቀጥቀጥ ነው። ያን ሽታም ይዘው ሌሎቹ ደግሞ ተደስተው በጣም የሚያውድ ሽቶ ነው የሚሸት ነገር ነው። ይህን ሐዋርያው ጳውሎስ ሌላ ቦታ ተጠቅሞታል። ምን ብሎ ነው የሚለው? ለሚድኑት የሕይወት ሽታ ለሚሞቱት ግን ለሚጠፉት ግን የሞት ሽታ ብሎታል ማለት። ስለዚህ አንተ አሸናፊ ነህ። አሊያ ኮራቢጋዲና ቢጋዲና ኮሳ ኪላ ሀንዳ አላባባባ ሸዲያህ ደግሞ ብሌስድ ሁነሃል ዩር ብሌስድ ሄቨንሊ ፖዚሽን በሰማያዊ ስፍራ ተባርከሃል። አሁን እዚህ ጋር እኔ እያወራኋለሁ ስለ ማቴሪያል ብሌሲንግ አ አዎ በማቴሪያል ብሌሲንግ እግዚአብሔር ይባርካል። ወንጌል ሰዎችን ፕሮስፐር ያደርጋል። አንዳንድ ሰዎች ሳይረዱ ፕሮስፔሪቲ ሰባኪዎች እንደሚሉት አይደለም። ፕሮስፔሪቲ ስብከት የሚባል በራሱ የለም። ግን አንድ እውነት ግን ወንጌል ግን አያደሀይም ደሃሁን ብለ አትሰብክም ለዚህ ነው መጽሐፍ ቅዱስ ሲናገር ዜና ላይ ሁለተኛ ዜና ሃያ ሃያ ላይ ሄዳችሁ ስታነቡ እንዲህ ይላል፣ በእግዚአብሔር እመኑ ትጸኑማላችሁ፣ በነቢያትም እመኑ ነገሩ ይሰላል። ነገሩ ይሰላላችኋል የሚለው በሌላ ዩሻል ፕሮስፐር ትበለጽጋላችሁ ነው የሚለው። ወንጌል ያበለጽጋል። አንድ ጊዜ በአውሮፓ ቤተክርስቲያን ታሪክ አንድን ሰው ወንጌል መሰከሩለት። አማኝ አይደለም ግን እንዲህ አለ፣ ይህን የአውሮፓን ኢኮኖሚ የባረከ ይሄ እናንተ የምትሉት ወንጌል ነው አለ። ሃሌሉያ እኔ የማወራው ስለ ማቲሪያል ብሌሲንግ ሳይለ ስለ መንፈሳዊ በረከት ነው የምናገረው። ኤፌሶን አንድ ሶስት ላይ እንዲህ ይላል በክርስቶስ ኢየሱስ በመንፈሳዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን ኢየሱስ ክርስቶስ አምላክና አባት ይባረክ ይላል። ሰማይ ላይ አገር አለ። ዩ ሊቪንግ ሆም ኢን ሄቨን በሰማይ አገር አለ። ረሃብ የሌለበት፣ ማጣት የሌለበት፣ መበስበስ የሌለበት፣ ሞት የሌለበት፣ ውስንነት የሌለበት፣ የመሬት መንቀጥቀጥ የሌለበት፣ በረዶ ናዳ የሌለበት፣ የተፈጥሮ ዲዛስተር የማያጠቀበት፣ ሞት የሌለበት አገር አለ። ዕብራውያንን እንደሚናገራቸው ዕብራውያን ላይ ማለት ነው። ወደ ጽዮን ተራራ ነው፣ ወደ ሕያው እግዚአብሔር ከተማ ደርሳችኋል፣ ወደ ሰማያዊቶ የኢየሩሳሌም፣ በደስታ ወደ ተሰበሰቡት ወደ አላፋት መላእክት፣ በሰማያት ወደ ተጻፉት ወደ ብኩራት ማኅበር፣ የሁሉም ዳኛ ወደ ሆነው ወደ እግዚአብሔር፣ ፍጹማን ወደ ሆኑት ወደ ጻድቃን መንፈሱት፣ የአዲስ ኪዳን መካከለኛ ወደ ሆነው ወደ ኢየሱስ፣ ካቤል ወደሚናገረው ወደ መርጨ ደም ደርሳችኋል እንደሚል በዚህ አፍሪካ ላይ ሆኝ በዚህ ኢትዮጵያ ላይ ሆኝ የድህነት ወለል አለበት በተባለ በአዘሴም ታይም በ ክርስቶስ ኢየሱስ ቀን ካሉ ካቲ ካፓ ዲ ሃይስት ሬቬሌሽን ይህ ትልቅ መገለጥ ነው። አፓፓ እንዲህ ብለ ስታመን የክብር ተስፋ ክርስቶስ በእኔ ውስጥ አለመለካመን ታላቅ መገለት ነው። አገልጋይ ላይ ጥገኛ ነው። ይ ጥገኛ የሚለውን ቃል በመናገሬ ጥሩ ቃል አይደለም ግን አይሆን አላካታካያ ኢምፓርቴሽን የሚባላል ከሰው ኢምፓርት የምታደረገው ከሰው አለ እሱ ሌለ ነው ደግሞ ሌለ ነው ፓርቴከር የምታደርገው ቀጥታ ኮኔክሽን ማለት ነው ከእግዚአብሔር። አ ለያ በአማርኛ መካፈል መካፈል ነው የሚለው። ስለዚህ ብሌስድ ሁነሃል፣ በሰማያዊ ባርኮት ተባርከሃል። አ ዮሐንስም ይህን ነው የሚናገረው ፍጥሞ ደሴት ላይ ሄይ ሀሌሉያ ከሽማግሌዎች አንዱ እነዚህ ነጭ ልብስ የለበሱ ከወዴት መጡ? እነማን ናቸው? አለኝ። እኔም ጌታ ሆይ አንተ ታውቃለህ አልኩ። እርሱም እንዲህ አለኝ፣ እነዚህ ነጭ ልብስ የለበሱ ከታላቁ መከራ የመጡ ናቸው። ልብሳቸውን በበጉ ደም አጥበው አነጹ። ስለዚህ በእግዚአብሔር ዙፋን ፊት አሉ፣ ሌሊትና ቀን በመቅደሱ ያመልኩታል። በዙፋን ላይ የተቀመጠው በእነርሱ ላይ ያድርባቸዋል። ከእንግዲህ ወዲህ አይረቡ፣ ከእንግዲህ ወዲህ አይጠሙ፣ ፀሐይ ትኩሳት ከቶ አይወርድባቸውም። በዙፋን መካከል ያለው በጉረኛቸው ይሆናል፣ ወደ ህይወት ውሃ ምንጭ እግዚአብሔርም

ሜሴጅ አደርጋለሁ። ብድራት አለ፣ ዘዋጋ አለ፣ አክሊል አለ፣ ሪዋርድ አለ፣ ሪኮምፔንሴሽን አለ። ለዚህ ነው ሐዋርያው ጳውሎስ በሚሞትበት ሰዓት በሮማ ቄሳር አንገቱን ቀልጦ በሚጥልበት ሮማዊ ዜጋ ስለሌለበት ስላልሆነ አንገቱ እንደ ዱባ ተንከባሎ በሚሄድበት አሊ ሀምባሳ ካቲ ከታያ በቤተ ክርስቲያን ታሪክ ነው ይህን የምናውቀው። ሊካታና ባየ ለጢሞቴዎስ እንዲለዋል ሊካ ወንጌል ሰባኪነትን ስራ አድርግ፣ አገልግሎትን ፈጽም፣ መስዋዕት እንደሚሆን ወደኔ ህይወት ይሰዋል የሚሄድበት ጊዜ ደርሷል። መልካሙን ገድል ተጋድያለሁ፣ ሩጫውን ጨርሻለሁ፣ ሃይማኖትን ጠብቅ። ያለው የጽድቅ አክሊል ወደፊት ለእኔ ተዘጋጅ። ይህንም ጻዲቅ ፈራጅ የሆነው ጌታ ያኔ ለእኔ ያስረክበ ደግሞ መገለጥን ለሚወዱ ሁሉ እንጂ ለእኔ ብቻ አይደለም ይላል። አሚያኮ ብረሃድ በበጉ ሰርግ ራት ጊዜ ሊካትያል ወንጌል ስትመሰክር የተመታህበት፣ የተደበደብክበት፣ በቤተሰብ የተገፋህበት ይህ ሁሉ ዋጋ የከፈልክበትን ብድራት ይከፍላል የህይወት አክሊል የጽድቅ አቅሊ የድል አክሊል ክብር የሚባል አለ። ኤላጎና ጊንዳ ልዮ ጆኖሞ ሴክሬሌቤንያ ሃሌሉያ። ስለዚህ አሸናፊ ነህ አንተ እያልሁ ነው። አንተ ተባርካሃል እያልሁ ነው። አንተ የጸና ኪዳን አለህ እያልሁ ነው። አንተ ዳግም ተወልደሀል እያልሁ ነው። ሃሌሉያ ላሃብራንዳ ኪሎሆ ና ዘሌካንታ ተተ ስለዚህ ስለዚህ ስለዚህ አይዴንቲቲ ክራይሲስ መግባት በጣም አደገኛ ነው። ስለዚህ ጽድቅና ቅድስና ለይተ ማወቅ መቻል አለብን። በሌላ ቪዲዮ ላይ ይህን እለቅቅ ያለው። ሃሌሉያ ጽድቅ ማለት መልካምን ማድረግ ማለትም አይደለም። ሃሌሉያ ራይቸስነ ከዚህ በረት ውጭ መልካምን የሚያደርጉ ስላሉ ው አላባ ጋቲ ናማሳ ምክንያቱም ጽድቅ ስሩ ክራይስት ኢን ክራይስት ስለሆነ ማለት ነው። ሃሌሉያ ጽድቅ አፔከ በእግዚአብሔር ፊት የመቆም ድፍረት ነው። ራይት ስታንዲንግ ዊዝ ጋድ አሚ የሆነ ኮሪ ካታ ላሃን ዳርዲ ካታያ አሊያባ ሰፓያ ሩ ካቲ ናማ ሰኬልያ ባሃባሃባሃባ ሃሌሉያ የጸደቅ ነው ስለ ተቀደስን አይደለም ስለተቀደስን ሳይሆን ስለ ጸደቅን ግን ተቀደስን

አብዛኞቹ አሁን የሚታሙ አገልጋዮች ግን እነሱ እንደሚሏቸው አይደሉ። እንዲያውም እነሱ የሚኖሩበትን ላይፍ ስታንዳርድ እነዚ አይኖሩ የሚተቹ ራሳቸው አይኖሩም። እኔ ብዙ ጊዜ እንደዚህ ሳወራ እንዲህ ላለው እኔ ጋ ስታወራ፣ ዋቴበር በየትኛውም አይነት አጋጣሚ ደህንነትን ሚነካ ነገር ካወራው ሸሽታ አምልክ። ከዚህ ውጭ ግን በደረሰበት ነው ሰው መመላለስ የሚችለው። አብዛኞቹ ሄሬሲ አስተማሪ እኔ ሄሬሲ የከልት ትምህርት ሄሬሲ ሄሬቲክ ትምህርት የለም እያልኩ አይደለም። ሊኖር ይችላል፣ ግን እውነቱ ግን እውነቱ ግን አብዛኛው ግን የደረሱበት ደረጃ ከፍ ስላለ ጄሌሲ ስፒሪት ቅናትም አለ። ሃሌሉያ ሃሌሉያ። መለኪያ እኮ ስክሪፕቸር፣ ይሄ የእግዚአብሔር ቃል ነው። ኢቭን ኢርሊ ቸርች ጥንቷ ቤተክርስቲያንም አይደለችም መለኪያው፣ መለኪያ የእግዚአብሔር ቃል ነው። ሃሌሉያ ይሄ ቃል ነው መለኪያው። በዚህ በቃሉ ነው መለካት የምትችለው። ምክንያቱም ኢርሊ ቸርች በአይሁዶች ካልቸር ውስጥ ወድቃ ነበር። እጣ ይጣጣላሉ። ሌላ ሌላ ነገር የሆነ የሚያስገቡት ነገር አላቸው። ከዚያ አምትተው ማለት ነው። ስለዚህ ይህ ነው ስታንዳርዱ። ክብር ለጌታ እግዚአብሔር ይሁን፣ ክብር ለጌታ ይሁን። የእውነተኛ ክርስቲያን ማንነት የሚለውን ሀሳብ ነው ቀንጭፍ አድርጌን ያመጣሁት። በጣም ሰፊ ክፍል ነው ይሄ ክፍል። ግን ይሄ ዳግም የተወለድክ ሰውነ የጸና ኪዳን አለ። አንተ አሸናፊነ በሰማያዊ ባርኮት ተባርካል።